ይፈልግ በኔና ባንቺ መካከል ያለው ልዩነት ዝቃ አደረገኝ እንጂ አንቺ ማንንም አይደለሽ። እንዴት ነው የተናነቅ ነው? ካሌቭ፣ ያልገባ ነገር አለ አንዴ ላስረዳ። አንቺ እኔ ልጅ ለመግደል እንዴት ነው ድፍረት ያገኘሽው? ካሌቭ፣ ግን ምን አድርጋሽ ነው እንኳን ብለህ ጠይቀኸኝ ምንም ታደርግሽ፣ ምንም ይፈጠር እንዴ? ሆዶ ውስጥ ያለው እኮ ጽንስ ነው። ቆይ ልጅ ሊኖረን ነው ብለሽ ወረቀት አሳይተሽኛል ነበር እንዴ? ዛሬ ፈለግሽ። እኔ እናት ና ይቅርታ ልጠቅሽ ነው። በጣም ጀግና ነች። ቤተሰብ ሁሉ ተሰብስቦ ይቅርታ ጠየቃት አይደል? እያበሸከኝ ነው። ምን አበሽቅሻ አለሁ? ግን በጣም ጀግና ነች። እና ዝም ንላት ነው እንዴ? ውሳኔው አንቺ ነው። የሆነ ነገር አደርጋለሁ። የምትኮነ ታጠርገሽ ትወጫለሽ። ብልጥ ነው መሆን ያለብኝ። አይኔን ከሷ ላይ አንስቼ ሽማግሌው ላይ ነው ትኩረት ማድረግ ያለብኝ። ስለዚህ ፈለጉ ትመጣለሽ ማለት ነው። ስለዚህ አባይ ትነግራታለህ። እነግራታለሁ። እንደዛ ስትመታኝ ስታንገላታኝ የነበረው ዳንኤል እና ቴና ቤት ውስጥ አንዳንድ የሚፈጥሩት ችግር ሽማግሌውን ስጋት ውስጥ ጨምሯቸዋል። ልጄ ቶሎናና ነገሮችን እናስተካክላቸው፣ እነዚህ ልጆች ጉዟቸው አላማረኝም በማለት ለካሌብ ደውለው ይነግሩታል። ካሌብም በተነገረው መሰረት ወደ ቤት መጥቶ ችግሮችን ይፈታል ቢባል ነገሮችን እንዲባባሱ አድርጓል። ማለትም ከቲና ጋራ ጠብ ውስጥ ስለገቡ እሷም ወደ ሆስፒታል አምርታ ልጇን በትሁት ምክንያት እንዳጣችም ለካሌብ ነግረዋለች። ካሌብም ይህን ተከትሎ አሁንስ ወጥ ረገጽ ሰራተኛ ሆነች ገብተሽ ሳለ እንዴት ነው ሚስቴን በዚህ ልክ ልትናገሪ የምትችው? በማለትም ለቲና ጠበቃ በመቆም በሚያሳዝን ሁኔታ ዛሬ ላይ ትሁትን አስከፍቷታል። ሽማግሌውም የልጃቸው ድርጊት እጅግ በጣም አበሳጭቷቸዋል። በመጨረሻም ይቅርታ እንዲጠይቅና ትሁት ትውጣ ካለበት ውሳኔው እንደገና እንዲቀይር አድርገውታል። ቶትም ከዚህ በኋላ ክብሬን ማንም እንዲነካብኝ አልፈልግም በማለት እንቅጩን ተናግራለች። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በእያላችሁበት በዓለም ዳርቻ ሰላማችሁ ብዛ እያልኩኝ የግፈኛዋ ሴት ፍጥጫና የሰራተኛዋ ትሁት መጨረሻ ክፍል ሀያ አንድን እንመለከታለን። እንግዲህ በባለፈው ክፍል እንደተመለከት ነው ትሁትን ካገቱበት ቲናና ዳንኤል ወደ ክፍሏ ሲያመሩ እሷን ሊያገኟት አልቻሉም። ማለትም ሽማግሌው አስወጥቷት ስለነበር ከዓይናቸው ተሰውራባቸው እጅግ በጣም ተበሳጭተዋል። ማንስ ሊፈታት ይችላል? ጉዳችን እንዴት ነው? የምንሆነው ወደ ፖሊስ ጣቢያ ዘብጥ እያልንወርድ ነው እያሉ እርስ በርስ እየተመካከሩ ነው፣ ማለትም ቲናና ዳንኤል። ትሁትም ሽማግሌው ካስፈታት በኋላ ወደ ውጭ ተገናኝተውም አባዬ፣ አንተ እንዳስፈታየን ካወቁ እኮ ለአንተም ቢሆን ችግር ነው በማለት ትሁት ስጋቷን እየገለጸች ነበረ። በተጨማሪም አባዬ አንተ ባትደርስልኝ ኖሮ እኮ ተጋግዘው ሊገድሉኝ ነበረም አለቻቸው። እርሳቸውም ጾማን ስላደረች እየተወሰነ ሳንቲም ሰጥቷት ወደ ምግብ ቤት ገዝታ እንድትበላም ያደርጓታል። ከቤት ስትመለስ ግን ሌላ ጦርነት ነበረ። ማለትም አሁን ላይ ቲናን መበቀል ስለምትፈልግ በኃይለኛው ነበር የደበደበቻት። ይህንን ተከትሎም ወደ ሆስፒታል አመርታ ከዛም ልጇን እንዳጣች አድርጋ ነበር ስትናገር የነበረው። ካሌቭ ጉሎ ሲመጣም፣ ይኸው በትሁት ምክንያት ልጃችንን አጥተናል በማለት ነገረች። ካሌቭ ምንም እንኳን ቲና ሐሰተኛ ልትራዛው እንዳዘጋጅታ በትክክልም ከሱ እንዳረገዘችለት አድርጋ ስላሳየችው በዚህም እምነት ነበረው። ልጁ ተወልዶለት እስከሚያቀፍ ድረስ ቸኩላል። ለዚህም ነበረ ልጃችንን ትሁት ገደለችብን ስትለው በጣም ተናዶ ትሁት፣ አሁን ስወጥ ረገትሽ እንዴት መስመር ሽንታልፍ ያለሽ ጎበዝ ስንልሽና ስናደንቅሽ ጊዜ ሚስቴን እንዴት በዚህ ልክ አልፈሽ ተርፈሽ ትመቻታለሽ? በማለትም ይናገራታል። ይህኔ ትሁት በጣም ይከፋትና ከዚህ በኋላ እዚህ ቤት መቆየት ጥሩ አይመስለኝም እኔም በህይወቴ ብዙ ነገር እያሳለፍኩኝ እስከ ሞት ህቅታ ድረስ እየታገልኩ ሳለ፣ አንተ ግን በዚህ ልክ አለማሰብህ ትክክል አይመስለኝም፣ በማለት ልብሶቿን አዘጋጃጅታ ወደ ቤተሰቦቿ መሄድ እንደምትፈልግም ትናገራለች። ይህኔ ሽማግሌው በጣም ይደናገጣሉ። በልጃቸው ንግግርም በጣም ያዝናሉ። አባቴ ብትልና ብታስብልኝ ኖሮ ግን በዚህ ልክ ትሁትን አትናገራትም ነበረ እንደውም አንተ ከጎኔ ባልነበርክ ሰዓት እሷ ግን ከብዙ ነገር ተከላክላልኛለች። ይህንን ሳታገናዝብ ግን አሁን ለቲና ጠበቃ ቆምክ፣ በማለት በልጃቸው እጅግ በጣም ተገረሙ። ትሁትን እዚህ ቤት ስታስወጣም አብራችሁ ጠቅልል ልብላችሁ ተጓዙ፣ በማለትም በዚህ ሁኔታ በእርሳቸው ሀብት ንብረትን መቀጠል እንደማይችለውም ይነግሯቸዋል። ይህኔ ካሌቭ ግራ ተጋባ። ለቲናም ቤቱን ልቀቁ ብለውኛል አባዬ እንውጣና ተከራይተን እንኑር በማለትም ይነግራታል። እርሷም እንዴት ይሆናል? አለች። ምክንያቱም ለማጭበርበር ብዙ ወንጀሎችን እየሰራች ያለችው የሽማግሌውን ቤት ፍለጋ ስለነበረ ከዛ ቤት ወጡ ማለት ደግሞ ያሰበችው እቅዷ በከንቱ ፈሰሰ። ይህ ከመሆኑ በፊት ግን ምን ማድረግ እንዳለባትም ከዳኒ ጋር ተመካከረች። ከቤት ከወጣሽማ ሁሉም ነገር አለቀ ነው ይልቁንስ በጉልበትሽ ተንበርክከሽ ቢሆን ትሁትን ይቅርታ ጠይቀሽ እዛ ቤት መቀጠል አለብሽ በማለት ይነግራታል። እሷም እንዴት ብዬ ነው ትሁትን ይቅርታ ምጠይቀው? እያለችም ራሷን እየሰቀለች እና ትሁትን ይቅርታ መጠየቁ ትክክል እንዳልሆነም ትነግረዋለች። በዚህ መካከል ነፍሰ ጡር ነኝ ብለሽ ነበር አይደለ እያለም ይጠይቃታል። እሷም ሐሰተኛ ሰነድ አዘጋጅታ የዳንኤልን ስሜት ለመረዳት እንደፈለገችም እየነገረችው ነበረ እኔ ያስደስታል ብዬ እዚያ አይነት ጣጣ ውስጥ በገባ ላንተ ግን ምንም አይነት ስሜት አልሰጠህም አለችው። ዳንኤል የልጅ ነገር ሳይሆን የሚደንቀው አሁን ከእሷ የሚያገኘውን ጥቅማጥቅም ጥቅም ይዞ የሚወዳት ፍቅረኛው ጋራ መኖር እንደሆነም በልቡ አስቧል። በእርግጥ ይህንን ለትሁትም ቢሆን ሊደብቃት አልፈለገም። ትሁት፣ ዛሬ በልቤ የያዝኩትን ሚስጥር ልነግርሽ እፈልጋለሁኝ ቲናን ለገንዘብ እንጂ በጭራሽ ለፍቅር የምፈልጋት ሰው አይደለችም ሁን ለማስደሰት ስልነው ወደዚህ የገባውት በማለት እየነገራት ነበረ ትሁትም በሰማችው ነገር እጅግ በጣም አዘነች ካሌብም የአባቱን ቤት ለቆ ተከራይቶ መኖር እንዴት ከባድ እንደሆነ ቆም ብሎ ማሰብ ጀምሯል አባዬ ተከራይ የምትለኝ እንዴት አድርጌ ችላለሁ ይለዋል ያው እንደ ገቢህ መኖር ነዋ በማለት ለልጃቸው እያስረዱት ነበረ ንጹህና ጽዱ ቤት መኖር የለመደው ካሌብ የአባቱን ቤት ለቆ ጠባብ የሆነች አንድ ክፍል እንዴት ብሎ መኖር እንዳለበትም ግራ ተጋብቷል። ብቻ አባዬ በምን መልኩ ህይወትን አስቀጥላለሁ ይላቸዋል። አንድ ጓደኛ የሚከራዩ ቤት አለ ብሎኛል፣ ወደዛ መሄድ ትችላለህ ይለዋል። ካሌቭ ግን የአባቱን ቤት ለቆ መሄድ ፍቃደኛ አይደለም። በመጨረሻ ምን ማድረግ አለብኝ በማለት ቆም ብሎ ያስባል። አባዬ ከአንተ ጋር ለመኖር ምን ማድረግ አለብን በማለት ይጠይቀዋል። እንግዲያውስ አብረህ መኖር ከፈለግህ ትሁትን ሂድና ተንበርክከህም ቢሆን ይቅርታ ጠይቃት። ምን ስላደረግኩ ነው ይቅርታ የምጠይቀው? አሁን አሁን እየናቀችኝ እኮ ነው እኔንም እየሰማችኝ አይደለም፣ በማለት በትክክልም ቲና የምትናገረውን ነገር ነበር ሲ ደግሞ የነበረው ታዲያ ትሁትንማ ቆም ብለህ ብታዳምጣት ለአንተ ትጠቅምህ ነበረ። አንተ ግን ትሁትን በዚህ ልክ ትናገራታለህ ብዬ አልጠበቅኩም ነበር፣ በማለት ለልጃቸውም ይነግሩታል። ትሁትም ልብሶቿን አዘገጃጅታ ከዚህ በኋላ ወደ ቤተሰቦች የመሄድ አለብኝ፣ ትኬት እስከሚቆረጥልኝ ነበር እስካሁን የቆየሁት አለቻቸው። ሽማግሌው ግን ትሁትን በዚህ መልኩ መሸኘቱ በጣም ከብዷቸዋል። ልጄ እስካሁን ስትንከባከብኝና ስትረጅኝ ቆይተሻል። በዚህ መልኩ ልሸኝሽ አልፈልግም። ለማንኛውም በባስ ሳይሆን በአውሮፕላን ትኬት ተቆርጦልሽ ትሄጃለሽ። ደሞዝሽንም በሚገባ ሊከፈልሽ ይገባል። ወር የምታገኘው ብቻ ሳይሆን ለኔ ስላደረግሽልኝም ሁለታሽን መክፈል እፈልጋለሁ በማለትም ሽማግሌው እጅግ በጣም ልባቸው ተሰብሮ ትሁትን ለመሸኘት ድፍረቱን አላገኙም። በመጨረሻም ካሌብ አባዬ ምን ላድርግ እያለ መለማመጥ ቀጥሏል። እንግዳውስ ማድረግ ያለብህ ነገር ትሁትን እንድትቀር አድርግ ይላሉ። በመጨረሻም ካሌብ ወደ ኩሽና በመሄድም ትሁት ስለበደልኩሽ ይቅርታ አድርግልኝ ይላታል። በጣም ታሳዝናለህ እዛ ስታሰቃየው ና ብዙ ፈተና ስታሳየው አንተ ግን ዘወር ብለህ ያንን ነገር ማሰብ አልቻልክም። እኔ ከምንም በላይ ያሳስበኝ እሱ ነው። የኖረው በጉልበቴ እየሰራው ነው። ሌላ ቤትም ቢሄድ እንዲሁ እስከሰራው ድረስ ይከፈለኛል። ለሽማግሌው ስል እዚህ ቤት እየኖርኩ እንደሆነ እንኳን ዞር ብለህ ማሰብ አልቻልክም አለችው። ካሌብ ይህንን ሲሰማ ቲናን እንደማልወዳት ታውቂያለሽ፣ ከእሷ ጋራም ህይወትን መቀጠል አልፈልግም ነገር ግን ከኔ ያረገዘችው ልጅ ስላለ በዚህ ሁኔታ ባትጣሉ ጥሩ ነበር ይላታል። እሷም ከሱ በፍጹም እንዳላረገዘች እያሾፈችበት እንደሆነ በግልጽ ትነግረዋለች። አሁንም ይቅርታውን ሁሉም ሰው በተሰበሰቡበት ራሷን ማስከበር እንዳለባትም በግልጽ አስረዳችው። ካሌብም እሺ ይህንን አደርጋለሁ በማለት ወደ ሳሎን እንድትሄድም ያደርጓታል። ሁላቸውም በተሰበሰቡበት ይቅርታ በድለንሻል፣ ትሁት በማለት ካሌቭ ይቅርታ በሚያቀርብላት ሰዓት ይህኔ ቲና በጣም ተናደደች። ምን ማለት ነው ደግሞ አለች። በትክክልም አዎ በድለናል፣ በማለት ካሌቭ ያረጋግጥላታል። እሷንም ሳትወድ በግድ ይቅርታ እንድትጠይቅ ያደርጓታል። በመጨረሻም የሽማግሌው ምክር በፍቅር ተከባብረው ና አብረው እዛ ቤት በሰላም መኖር እንዳለባቸውም ይመክሯቸዋል። ዳንኤል ና ቲናም ወደ ውጭ በመውጣት አይሽ አይደል፣ ራሷን አስከበረች፣ በጣም ጀግና ነች። ሁሉም በተሰበሰቡበት ይቅርታ ጠየቃት በማለትም ትሁት ምን ያህል ጀግና ሴት እንደሆነች እያደናንቅላት ነበረ። ይህንን የሰማችሁ ቲናም ምን ማለት ነው ደግሞ አበሸገኝ እያለችም በንዴት ተንጨረጨረች። እንደውም ከዚህ በኋላ ትኩረቴን ሽማግሌው ላይ ያደርጋለሁ፣ ትሁትን ተዋለሁ በማለትም ወስናለች። አሁን ላይ ጥሩ አስበሻል። እንዴት ምስኪን ልጅ ላይ ምንም ነገር እንደማታገኝ እያወቅሽ ለምን እንደሚያሳፍትሽ አይገባኝም በማለት ዳንኤልም ነግሯታል። አባትና ልጅም ፈለቁ ስትመጣ ትነግራታለሁ ሆይ እስካሁን የበደለችን በማለት መሳሳቅ ጀምረዋል። ማለትም ፈለቁ እያሏት ቲና ነው ወይስ ሌላ ሴት ናት? ብቻ እዚህ ላይ ግልጽ የሆነ ነገር የለም። ለማንኛውም የቲና ሌላኛው ስሟ ፈለቁ መሆኑ ይመስላል። እሷም እዛ በር ላይ ተደብቃ ሁሉንም ነገር ታዳምጥ ነበረ። ሽማግሌውም በሕመማቸው ምክንያት ታሰቃያቸው እንደነበርና ና ይህንን ደግሞ ወደፊት በግልጽ ሊነግሯቸው እንደሚፈልጉም እየተናገሩ ነው። ይህንን የሰማችው ቲናም ጆሮዋ ጭው ብሎባታል። ታዲያ ዛሬ ላይ የሚያበሳጨው ነገር ቢኖር ትሁት ህይወቷን አደጋ ላይ በመጣል ለሽማግሌው ጠበቃ በመቆም ብዙ ፈተና እያየች የቆየች ቢሆንም ካሌቭ ግን ለሚስቱ ጠበቃ ቆሞ የማይሆን ነገር ሲናገራት ነበረ። ካሌብ የዳንኤልና የቲናን ሁኔታ በግልጽ እያወቀ ዛሬ ላይ ለቲና ጠበቃ መቆሙ እጅግ በጣም የሚያሳዝን ነገር ነው። ለማንኛውም በስከ መጨረሻም ሽማግሌው ይቅርታ ማለት አለብህ በማለት ስለነገሩት እንጂ ይቅርታውን ከልብ እንዳልሆነም ያስታውቃል። ግፈኛዋ ሴት ፍጥጫና የሰራተኛዋ ትሁት መጨረሻ፣ አሁንም ፍጥጫው እንደቀጠለ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአክብሮ ትጋብዛለሁ። ባይ ባይ።